በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ከእርሱም ጋር ብፅይት እስክንድር አለች። ንጉሡም ሰምቶ ተቈጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ ብረት መንኰራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ የፈላ ቅጥራን የተመላ ወጭ አምጥታችሁ ወደ ጆሮ ስቲደርስ በራሱ ላይ ድፉበት። ደግሞም ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙ ታዘዘ። ከዚህም በኋላ ምላሱን እንዲቆርጡ አዘዘ። በሊ ቅዱሳን በአንገቶቻቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸውም አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ስጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቴዎቄጤኖስ ዛድህኖም ተሃግሎ ሰላም ለቴዎቄጤኖስ ዛድህኖም ተሃግሎ ተመትሮ ልሳኑ ይክለ ለነቢበ ቃሉ ያብጥሎ ለነይወ ቃሎ ያብጥሎ ለስክንድራ ጥሎ ለእስክንድራ ብፅት እንተተሳተፈ ትገድሎ እብንኒ ዘመኮንን ሰቀሎ ከመልጥረፀም ለክሳዱ ቀሎም በዘይ ችምለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሌዎስ በሰማይትነት አረፈ። ይህንንም ቅዱስ የኢየሩሳሌም አገር ሊቀጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይም አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድም ላከው እንጂ። ይህም ቅዱስ ወደ ካህዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በእግራቸው ሁሉ አዞሩት። ደግሞም ወደ ሰርጹና አገሮች ገብቶ የከበረ ወንጌል ትምህርትን አስተማረም። እኩሌቶቹ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ካህዲያን ግን አሳደዱት። ከከተማውም ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች አገር ሰዎችም እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁ የሚያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያንም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑም አባቱ በሕልሙ ልጁን አየው። እርሱም በፊቱ ቁሞ አባቴ ሆይ፣ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተ ለምነው ሲለው ነበር። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆችን ይዞ ወደ ቅዱስ ባስሌዎስ በዓት ሄደ። ከእርሱ ጋራም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑ ሕዝቡም ሁሉ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከአገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም አገር ታላቅ የክርስቲያኖች ጉባኤ ሆነ። ክፎይ ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከሚያምኑ ጋር ተሰብስበው ወደ ሸንጓቸውም አደረሱት። በክርስቶስ ከማያምኑ ጋርም ተሰባስበው ወደ ሸንጓቸውም አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እጅ እስከሰጠ ድረስ እያሰቃዩ በዚያች አገር አዋሉት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለባስሌዎስ ለእግዚአብሔር ጸማዶ ሜጲስቆጶሳት አዱ ሶበይተወግ ፈቃሎ በግዝፈተ ልቡ ወበብዝሃ በዱ ሰሚዖን ነገረ ራእይ ማፈምውት ወልዱ ወሉ መኮንነ ሀገር ካዲ ተጠምቀበዱ በዝህ ችምለት ዳግመኛ ከተሳቱ ቅዱሳን አንዱ አባሬ አረፈም። ደግሞም ያው ሳቢዮስ የኤፍሬም የአርቃዲዩና የሰማይቱ ኤልያስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሌፍ እንተቀደሳ በኪደቱ ለብሔር አጋዚ ብሔረ ፍልሰቱ አመ ፍልሰቴ ይምፃ ምስለ ቅዱሳን ተሳቱ ከመያጽናኒ በአዚዝ ረዴቱ እስመለብሲ አጥ ጸዋግ ሞቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ በዝህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በላም ላከው። በዝህች እምለት የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም አስራ ሁለተኛ ተሿሚ የሆነ የቅዱስ ዲሜጥሮስ ድንግልና የተገለጠበት ሆነ።